ሰላምታችን በያላችሁበት ይድረሳችሁ። የግሽ አማራ ሚዲያ ተከታታዮች፣ የሰዓቱን ዋና ዋና ዜናዎች ይዘላችሁ ቀርበናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በቅድሚያ ወደ ዝርዝር ዘገባዎች አልፋለሁ። በቲሊሊ ከተማ ከሀያ በላይ የአገዛዙ ጦር መደምሰሱ ተገለጸም። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጥናት ዮሮስ እዝ ጎጃም አገው ምድር ሶስተኛ ክፍለ ጦር ባንዳ ሚሊሻ እና አድማ ብተናን በቆፈረው ጉድጓድ እየቀበረው ይገኛል በዛሬው እለትም ጎጃም አገው ምድር ሶስተኛ ክፍለ ጦር ቲሊሊ ከተማ በመግባት ቲሊሊ አንደኛ ደረጃ ህብረት ትምህርት ቤት በመሸገው ጠላት ላይ በወሰደው እርምጃ ከሀያ በላይ ባንዳ ሚሊሻ እና አድማ ብተና የደመሰስ ሲሆን በርካታ የጠላት ኃይል ቁስለኛ ሆኗል በተደጋጋሚ የምህረት ጥሪ ቢደረግለት አልሰማ ያለውና በስድስት ሺህ ብር ጥቅም ወገኑ የሚጨፈጭፈው እና የሚያስጨፈጭፈው ባንዳ ሚሊሻም በጀግኖቹ ጊዮን ብርጌድ፣ ዘንገና ብርጌድ፣ ስሜነ ደስታ ብርጌድ እንዲሁም ኤፍሬም አጥናፉ ብርጌድ እና ቤተወደድ መንገሻ ጀምሬ ብርጌድ እንዲሁም በቡያ ሻለቃ በተደረገ ከበባ መውጫ አጥቶ ሲጨነቅ ውሏል። አሁንም እንላለን የአህያ ባል ከጅብ አያድንም እንዲሉም አበው፣ በብልጽግና ናምናችሁ ህዝባችሁን እየወጋችሁ ያላችሁ አካላት እናንተን ለመቀበል በራችን ክፍት ነው። የአረመኔው ብልጽግና ስርዓት ልጅነት ቆያል ሲሉ አንዲት እናት ተናገሩ። ጉዳዩን ለግሻ ማራ ሚዲያ ያስረዱት እኚህ እናት የስራ ማስኬጃ የሚሆን ገንዘብ ለማውጣት ወደ ከተማ በሄደበት ወቅት በአገዛዙ ጥረተኞች እንደታፈነ ገልጸዋል። ልጃችን በአፋኞች ከታገተ በኋላም ለመጠየቅ በምንሄድበት ጊዜ አንዴ ዳንገላ አንዴም ባህር ዳር ነው የታሰረው እያሉ እንደሚያንገላቷቸው እንባ በታጀበው የእናትነት ስሜት ይገልጻሉ። ልጃቸውን ለማሳደግ ከስድስት ሰዓት በላይ መንገድ ምጣድ በጀርባቸው መሸከማቸው የሚገልጹት እኚህ እናት የልጃቸው ደብዛ በመጥፋቱ ከባድ ሀዘን ላይ መሆናቸውን ለግሻ አማራ ሚዲያ እንዲህ አስረድተዋል። ሰውነት ማን ነው? እስኪ ምንድን ነው የተፈጠረው? እስኪ ንገሪኝ። እስኪ ስልክ እዚህ ሜና ጉብሉ ጋር ሳር ሲያበላ እንደዚያ አሲ በዚያ እንዲ ያላጆን ግን በሊሞሪ ነው ነው የተባለ በዚያ ነው የሰው ሊሞሪ ነው አሉ በዚያ ነው አሉ ሊሞሪ ነው በሊሞሪ ነው እንትን እዚያ ነው የታሰረ ነው ያሉት። የት ሰከላ? ማን ነው ያሰረው? ጠይቄማ እንትኑን ሱ ማን ነው የጠየቅሽው? እዚያው እነሱን መለኩሴዎችን ይጀጀ ስላቸው አዎ፣ መከላከያዎች መከላከያዎች፣ አዎ አስረነዋል። እንትና ላይ ፎቶ ላይ ያለቻትን መሳሪያ አንቺ እና ውሰጂው አሉ። መሳሪያው የማን ነው ማለት ፎቶ ላይ ያለው መሳሪያው የማን ነው? ራም ዝም ብሎ ፎቶ ነው ተነስቶበት ያለሽ የሌላ ልጅ ነው፣ የሌላ ልጅ ነው እሱማ ያለኝ ሚሞሪው። አዎ ሚሞሪው፣ እሱማ ያለኝ እሺ። ከዚያ ስጠይቁ ምናሏችሁ? ያችን አምጧት፣ የሌላም ቢሆን ያችን አምጧት እና እንልቀቅልሽ ነው ያለው። እሺ ኋላ ልብስ መቀየሪያ እና የሚበላው አምጪ አሉ። ወሰድሁ ልብስን ትሸርትን ስተሮል ቀን ወሰድሁ ስተሮልት። እሺ ያን ወሰድሁ ሲቀበለው ኋላ እሁድ ነው ብለህ አታ ምጪ ወደ ዳንግላ ወደ ባህር ዳር አስተላልፈን። ምን ያክል ጊዜ ሆነው ከተያዘ? ዛሬ ወሩ ነው ነገ ወሩ ወሩ። አሁን እንዲያው ስልክ ቁጥር

የከተማ መሬት ሚና ገንዘብ ተብሎ ከዚህ አህዱ የምዝገባ ብሎ ይውልህ እንደዚህ ሆነ። እንደኔ አሁንስ ቁርጡን ለወጥና ዘመድ ጋር ማልቀስ ነው። ምን ማድረግ ነኝ እናት አለ እንዴት አደረጋል። በሰላማዊ ሰዎች ላይ የድሮን ጥቃት መፈጸሙ ተገልጿል። ጥቅምት 13 ቀን 2018 ዓ.ም ተብረት በደቡብ ጎንደር ዞን ጋይንት ወረዳ ዛጎች ከተማም በሰላማዊ ሰዎች ላይ የድሮን ጥቃት ጉዳት መድረሱ የተገለጸ ሲሆን መኖሪያ ቤቶች ላይ ጥቃት ተፈጽሟል ተብሏል። ድሮኑ የወደቀው በትምህርት ቤቶች አቅራቢያ ሲሆን ዜጎች በገዛ ሀገራቸው የሽብር ወንጀል እየተፈጸመባቸው ይገኛል። በዚህም የድሮን ጥቃት በንጹሃን ሰዎችና ቤቶች ላይ በማረፉ አንዲት እናት ጉዳት ደርሶባቸዋል። በተመሳሳይ ዛሬ ጥቅምት 14 ቀን 2018 ዓ.ም በጎጃም ቡሬ ዙሪያ አጉጥ አሽፋ ዳግን ናፋግታም ከጠዋቱ 12 ሰዓት ጀምሮ የድሮን ቅኝት እየተደረገ ስለሆነም አስፈላጊውን ቅድመ ጥንቃቄ ማድረግ እንደሚገባ ግሽ አማራ ሚዲያ ከወዲሁ ያሳስባል።